ያለ ክርስቶስ እንዳናከብረው ከብረው አደራ፣ ያለ ኢየሱስ እንዳናከብረው አደራ። ልደቱ የሱ ነው። እግዚአብሔር ወደኛ ህይወት፣ ወደኛ ታሪክ፣ ወደኛ ማንነት የገባበትን ሚስጥር የምናከብርበት በዓል ነው። ይሄ ሁሉ ነገር ውሸት ነው። በነገራችን የጸጉር ቁጥራችንን እንኳን ጠንቅቆ የሚያውቅ የሚራራልን፣ የሚሳሳልን፣ የሚወደን አምላክ አለን። አይሰማችሁ? ነው፣ ሲጀምር ልክ በክርስቶስ ልደት የፍዳ ዘመን ያልቅና የምሕረት ዓመት ይጀምራል። ምሕረት ይቀየራል ሁሉም ነገር። በዚያን ጊዜ በሮማውያን ግዛት ያሉ ሰዎች ሁሉ እንዲቆጠሩ ከሮማው ንጉሠ ነገሥት አውግስጦስ ታወጀ። ይህም የመጀመሪያው የሕዝብ ቆጠራ በተደረገ ጊዜ ቀሬኔዎስ የሶሪያ አገረ ገዢ ነበር። ስለዚህ እያንዳንዱ ሰው ስሙን ለማስመዝገብ ወደ ትውልድ ሀገሩ ይሄድ ነበር። ዮሴፍም በትውልዱ የዳዊት ዘር ስለነበረ በገሊላ ምድር ከምትገኝ ከናዝሬት ከተማ ተነስቶ በይሁዳ ምድር ወደምትገኝ ወደ ዳዊት ከተማ ወደ ቤተልሔም ሄደ። ሊመዘገብ ሄደውም ጸንሳ ከነበረችው ከእጮኛው ከማርያም ጋር ነበር። በቤተልሔም ከተማ ሳሉ ማርያም የመውለጃ ጊዜዋ ደረሰ። በዚያም የበኩር ልጇን ወለደች፣ በመታቀፊያም ጨርቅ ጠቀለለችው በእንግዶች ማረፊያ ስፍራ ስላላገኘች በበረት በከብቶች መመገቢያ ግርግም ውስጥ አስተኛቸው። የክርስቶስ ቃል ነው። ብዙ ለመናገር ሳይሆን ያለኝን ሀሳብ እንደ እግዚአብሔር ፈቃድ እንደ መንፈስ ቅዱስ ሀሳብ የተወሰነ አንድ ሁለት ነጥቦችን ለማካፈል ያህል ነው። ምክንያቱም ገናን ስናከብር ወይም የጌታችን የኢየሱስ ክርስቶስ የልደት በዓል ስናከብር እግዚአብሔር ወደኛ ህይወት ወደኛ ታሪክ ወደኛ ማንነት የገባበትን ሚስጥር የምናከብርበት በዓል ነው። ገና የእርቅ ሚስጥር የሚከበርበት በዓል ነው። ሚስጥረ ስጋዊ የምንለው የማይመረመር የማይወሰን አምላክ ወደሚወሰን ማንነት ሊገደብ የሚችል በቦታ ሊገለጽ ወደሚችል ማንነት ወደኛ የህይወት ታሪካችን ውስጥ ይገባል። ይህንን የሚያደርገው ለምንድን ነው? እግዚአብሔር ስለሚወደን ነው። እግዚአብሔር አፍቃሪ የሆነ አምላክ ነው። ትልቁ ዋና የፍቅሩ ማሳያ መገለጫ እሱ የእኛን ህይወት ለመኖር ወደ እኛ ህይወት ውስጥ ለመግባት እኛን አላፈረንም፣ እኛን አልተጠየፈንም። ሰው ሆነን ሳለን እሱ አምላክ ሆኖ ረቂቅ ሆኖ ሳለ እኛን የምንስተውን የምንሳሳተውን ማንነታችንን ወስዶ ወደ ራሱ ሊያኖረው ፈለገ። ስለዚህ አፍቃሪ የሆነ አምላክ ስለሆነ እሱ ልክ እንደኛ እንደ አንዳችን ይሆናል። ልክ እንደ ሰው ሆኖ ይቆጠራል። ወንጌላዊ ዮሐንስ እንደሚል ነው፣ ከእኛ መካከል እንደ አንዳችን ይሆናል። ልክ እንደ ሰው ምክንያቱም እኛም ደግሞ ልክ እንደሱ መለኮታዊ እንድንሆን እንድንቀየር እንድንለወጥ በብርሃን መመላለስ እንድንችል። ምክንያቱም ሰው በኃጢአት ምክንያት በራሱ መንገድ መጓዝ በራሱ መንገድ መሄድ ስለጀመረ መከፋፈል መጣ። ሰው ከእግዚአብሔር በራሱ መንገድ መሄድ ሲጀምር መለየት ጀመረ። በራስ መንገድ መጓዝ ማለት ነው፣ ኃጢአት ማለት በነገራችን ላይ እግዚአብሔር ያስቀመጠልንን መንገድ እግዚአብሔር እንድንደርስበት ያሰበውን መንገድ ትተን በራሳችን መንገድ ስንጓዝ ነው። ምክንያቱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ገና ፍጥረት ሁሉ ከመፈጠሩ በፊት ነበረ። ይወያያሉ፣ ይፈቃቀራሉ። አብ፣ ወልድ፣ መንፈስ ቅዱስ የሚነጋገሩ የሚወያዩ እንጂ እግዚአብሔር ብቻውን የኖረበት ዘመንም የለም። ነገር ግን ያ እነሱ ውስጥ ያለውን የቅድስት ስላሴን ፍቅር ለእኛ ለእያንዳንዳችን ለማካፈል ካለው ፍቅሮ የተነሳ ፍጥረት ሁሉ የሚፈጠረው ከእግዚአብሔር መልካም ፈቃድ የተነሳ አሁንም እኛን ለማዳን በእኛ በእያንዳንዳችን ሕይወት ውስጥ ነፍሱን ሊያካፍለን ሲፈቅድ እግዚአብሔር እሱ ካለው ፍቅር የተነሳ ነው። መነሻው የእግዚአብሔር ፍቅር ነው። እኛም በኋላ ሄደን ኖረን መጨረሻ ላይ የምንደርስበት ሀሳብ ብለን የምናስበው ከእግዚአብሔር ጋር በመንግስት ሰማይ ከቅድስት ስላሴ ጋር እኖራለን ብለን ስናስብ መዳረሻችንም የእግዚአብሔር ፍቅር ነው። ስለዚህ ከእግዚአብሔር ፍቅር ተነስተን ወደ እግዚአብሔር ፍቅር ለመድረስ በምናደርገው ሂደት ሁሉ ደግሞ ጉዟችን ሊሆን የሚችለው በእግዚአብሔር ፍቅር ብቻ ነው። ስለዚህ ሌላ አይነት ነገር ሌላ አይነት መደምደሚያ ነገር የለንም። ምክንያቱም አፍቃሪ አምላካችን ይሄንን ነገር ለኛ ሊያከናውንልን ስለፈለገ ነው። አሁን እግዚአብሔርን ፍቅር እንዳናይ የእግዚአብሔርን ፍቅር ግን እንዳንከተል ግን በሰው ልብ ውስጥ ኃጢአት በሉት ወይ ሴጣን በሉት ወይ መጥፎነት እንደፈለጋችሁ መተንተን ትችላላችሁ። ግን በራሳችን መንገድና በራሳችን ሀሳብ መሄ የመሄድ ዝንባሌ አለን። ያ በራሳችን ሀሳብ የመሄድ ዝንባሌያችን የእግዚአብሔርን ፍቅር እንዳናይ ይከለክለናል። ለዚህ ነው ዓለም ከእግዚአብሔር የራቀ ማንነትን ያላት ዓለም በተለይ ለልጆቿ ወይም በእሷ ውስጥ ለሚመላለሱት ሰዎች ሁሉ ለህይወታቸው ትርጉም ራሳቸው መስራት እንዳለባቸው ትነግራቸዋለች። ምክንያቱም ዓለም የሚነግረን እኛ የመጣ ነው ከቅዱስ ስላሴ ልብ ውስጥ አይደለም። ሰው የመጣው በዓለም አስተሳሰብ ወይ በዝግመታዊ ለውጥ ወይ ቢግባንግ የምንለው ቢያንስ ታላቁ ፍንዳታ የምንለው አለ፣ ወይ ሌሎች ብዙ ነገሮችን ማንሳት እንችላለን። እነዚህ ነገሮች እኛ የመጣ ነው ልክ እንደ ክስተት ሆነን እንድንገለጽ ያስረዱናል። እኛ የመጣ ነው እንዲሁ በዘፈቃድ በሆነ መንገድ የተገኘንን። ስለዚህ ወደዚህ ምድር ስንመጣ በህይወታችን ውስጥ ያን ያህል ሚዛን የሚደፋ ፐርፐዝ የለንም። ስለዚህ ለፐርፐዛችን መስራት አለብን፣ መልፋት አለብን፣ ብዙ ነገሮችን ማከናወን አለብን፣ የተስተካከለ ህይወት ለመኖር ገንዘብ መሰብሰብ አለብን የሚሉ ነገሮችን እንሰማለን። ይሄ ሁሉ ነገር ውሸት ነው። በነገራችን ላይ እኛ የተፈጠር ነው የመጣ ነው ከእግዚአብሔር ልብ ነው። ፈጣሪ አምላክ አለን፣ ፐርፐዝ አለን፣ አላማ አለን። እንደ አይን ብሌን የሚሳሳልን፣ እያንዳንዳችንን በስም የሚያውቀን፣ የቁመታችንን ቁጥር የሚያውቅ፣ የጸጉር ቁጥራችንን እንኳን ጠንቅቆ የሚያውቅ፣ የሚራራልን፣ የሚሳሳልን፣ የሚወደን አምላክ አለን። አለም የሚነግረን ሌላ ነው፣ ግን እውነታው ይሄ ነው። ይሄንንም ማሳያ ነው ምን ያደርጋል? ልጁን በበረቱ ውስጥ ይልካል። የእሱ ንግስና ልክ አሁን በወንጌል ሲነበብ እንደሰማ ነው የሮማ ግዛት ያሉ ሁሉ እንዲቆጠሩ አውግስጦስ ቄሳር ይህንን ነገር ሲያዝ፣ እሱ በወቅቱ የሮማ ኢምፓየር አለምን ሙሉ የሚሸፍን እንደማለት ነው። ይህንን ሁሉ ነገር በመሸፈን በማዘዝ እሱ የሚያወጣው ነገር ሁሉ ሰው ታች ድረስ እንኳን የሚሰማው፣ የሚፈራው፣ የሚታዘዝለት አይነት ንግስና ያለው ነው። የእሱ ንግስና ከተናገረ ምን ካለ ሁሉንም ነገር የሚወጣለት የፈለጉትን ሰዎችን ማዘዝ የሚችል ሰዎችን ሁሉ በግዛቱ ያሉትን ሁሉ ማዘዝ የሚችል ነገር ግን የዓለም ንጉስ የሆነው ኢየሱስ ግን በትንሽዬ ጨርቅ ተጠቅልሎ ልክ እንደ ትንሽ እንደ ህጻን ልጅ ሆኖ ይመጣል። በሳሊቃነ ጳጳሳት ከዚህ ቀደም እንዳሉት እንድንወደው ነው። ህፃን ልጅን የሚጠላ የለም። ህፃን ልጅን እንስመዋለን፣ እናቅፈዋለን፣ ወደ ራሳችን እናስገባዋለን። የእሱን ፍቅር ማወቅ እንድንችል ነው የምንጋበዘው። አለም ሁሉ እግዚአብሔር ምን ያህል እንደሚወደው ሰው ሁሉ ቢያውቅ ኖሮ በምድር ላይ ክፋትና ሌላ መጥፎ ነገር አይኖርም ነበር። ለምን የእግዚአብሔር ፍቅር ከልባችን ውስጥ ሆኖ ሲያበራ በዙሪያችን ያለውን እንደ ጥላ የሚያጠላውን ጨለማ ሁሉ የሚያበራ ስለሆነ ነው። ስለዚህ ትልቁ ማሳያ እግዚአብሔር ልክ እንደኛ እንደ አንዳችን ሰው ይሆናል ከሞት ሊያድነን ምክንያቱም አንድ መጨረሻ ምሳሌ አለ እሱን ልንገራችሁና በእሱ ጨርሳለሁ ወፎች ካያችሁ በፎቅ ላይ በተለይ መስኮት እንደዚህ ወይ በመስታወት የተሰራ መስኮት ተከፍቶ ሲያዩ መንገድ ይመስላቸውና ለማለፍ ይሞክራሉ። ወፎች ብዙ ጊዜ ካያችሁ፣ ወይ የመኪና ስፖኪዮ ላይም አንዳንዴ መንገድ እየመሰላቸው ለማለፍ ብለው ይጋጫሉ ብዙ ጊዜ። እና አይተውም አንዴም ተጋጭተው ድጋሚ ነው የሚጋጩት። ቀኑን ሙሉ እየተጋጩ የሚውሉ አሉ፣ እና አንዳንዶቹ በዛውም የሚሞቱ አሉ። በብዛት ይሄ ወፎች ባህሪ ነው፣ ወፎች የሚያደርጉት ነገር ነው። መንገድ ስለሚመስላቸው በዛ ቦታ ለማለፍ ብለው የሚያደርጉት ነገር ነው። ነገር ግን እናንተ ጥግ ሆናችሁ እየተመለከታችሁ እናንተ ወፎች ተሳስታችኋል፣ ይሄ መስታወት ነው እንጂ መንገድ አይደለም እና ማለፍም ያለባችሁ በዚህ በኩል ነው፣ መጓዝ ከፈለጋችሁ ብላችሁ ብትነግሯቸው ወፎቹ ሰምተው መንገዳቸውን ቀይረው የሚሄዱ ይመስላችኋል? ምን ይመስላችኋል? አይ ሰማችሁ ሁሉ ሲጀምር ምን እንደምታወሩሉ የሚያውቁት ነገር የለም። እና እግዚአብሔር የሚያደረገው ትልቁ ነገር ይሄ ነው። ምክንያቱም ከብሉይ ኪዳን ጀምሮ በነቢያት በቃሉ የሚነግረው ይሄ ነው፣ ትክክለኛው መንገድ ይሄ ነው። የነቢያት ቃል ማለት የእግዚአብሔር ቃል የእግዚአብሔር አንደበት ነው። የእግዚአብሔር ቃል የሚፈጥር መንገድ የሚያሳይ ነው። ምክንያቱም በኃጢአት ምክንያት የምትሄዱበት ጉዞ ጫፉ ገደል ነው። በኋላ ተላትሞ ተጋጅቶ መሞት ነው፣ ጨለማ ውስጥ መግባት ነው። ነገር ግን ያንን መንገድ ተዉና እውነተኛው መንገድ ይሄ ነው፣ የጽድቅን መንገድ ምረጡ፣ እግዚአብሔርን ውደዱ፣ የእግዚአብሔርን ህግ ተመልከቱ እያሉ ነቢያት የሚናገሩት በዚህ ነው። ነገር ግን ማንም ሊሰማ አልቻለም። የእግዚአብሔርን ቋንቋ ማንም ሊገባው አልቻለም ከተወሰኑ ጻድቃኖች በስተቀር። እነዛ ወፎቹም ልክ እኛ በሰውኛ እንደበት የምንነግራቸውን ነገር እነሱ በራሳቸው ቋንቋ ሊገባቸው ስለማይችሉ ነው። ስለዚህ በኋላ ላይ ጊዜው በደረሰ ጊዜ ይሙቱ ብሎ ገደል ግቡ ብሎ የሚተው አምላክ ስለሌለን የሚወደን አምላክ ስላለ እሱ ልክ እንደኛ እንዳንዱ ይሆናል። ከሰው መካከል ሰው ሆኖ ወፍ እንደመሆን ማለት ነው። ወፍ ሆኖ መጥቶ እነሱ ጋር አኗኗሩን አድርጎ የነሱን ቋንቋ ተናግሮ ልክ እንደነሱ ሙሉ በሙሉ ሆኖ ምን ያደርጋል? ከዛ እየተጋጩ ይሞቱበት ከነበረው የስህተት መንገድ አውጥቶ በትክክለኛው መንገድ ወፎቹን ሁሉ ይዞ ሊወጣ ይሞክራል አሁንም ፈቃድ ይፈልጋል እውነተኛው መንገድ ይሄ ነው ብሎ ወፍ ሆኖ መጥቶ አሳይቶን ይዞን ሲሄድ ያ የሱ መንገድ ነው ብለን በእምነት ተቀብለን ልንጓዝ እሱ የኛ ምርጫ ነው ነጻ ፈቃዳችን የምንለው ነገር ስለሆነ ነው ስለዚህ በዚህ በገና ሚስጥር አምላክ ከኛ ጋር የታረቀበት ሚስጥር ነው በእግዚአብሔርና በሰው መካከል የነበረው የጥል ግድግዳ ይፈርሳል። ልክ በክርስቶስ ልደት የፍዳ ዘመን ያልቅና የምህረት ዓመት ይጀምራል። ምህረት ይቀየራል፣ ሁሉም ነገር እነዛ ሰባ ሰገሎችን በኋላ ለክርስቶስ ሽል ስጦታ ይዘው የሚመጡት ሰባ ሰገሎች እንኳን ኢየሱስን ካገኙ በኋላ የሚመለሱት በሌላ መንገድ ነው፣ በመጡበት መንገድ አይሄዱም። ስለዚህ የክርስቶስ መወለድ የሚያመጣው ለውጥ አለ። ሰውን ከአምላክ ጋር ማስታረቅ ብቻ ሳይሆን እኛም ከራሳችን ጋር እንድንታረቅ ሀሳባችን፣ ልባችን፣ አካላችን አንድ እንዲሆን ያስፈልጋል። ያኔ ነው። ከዛ ወደ ውጭ እንወጣለን፣ ከባልንጀራ ጋር በትዳር ውስጥ በቤተሰብ ውስጥ በተለያየ በስራ ቦታ የሚኖሩ ነገሮችን፣ ከዛ እንደ ቤተ ክርስቲያን ሙሉ አካል ሆነን ሙሉ ማንነቱን ሁለንተናዊ በሆነ እድገት በሁለንተናዊ በሆነ በታረቀ ማንነት የእግዚአብሔርን ፍቅር መመስከል መመስከር እንድንችል እንጋበዛለን። ስለዚህ በዚህ ሀሳብ እኛን ለማዳን ሲል ራሱን ዝቅ ያደረገውን ፊልጵስዮስ ሁለት ላይ እንደተጻፈው ራሱን ባዶ ያደረገውን አምላክ የህይወታችን ንጉስ ልናደርገው ይገባል። ከፊታችን የምናከብረውን የክርስቶስን ልደት በዓል ያለ ክርስቶስ እንዳናከብረው አደራ፣ ያለ ኢየሱስ እንዳናከብረው አደራ። ልደቱ የእሱ ነው፣ የሱ ልደት ነው። የእሱ ማንነት በልባችን ውስጥ እንዲኖር ያስፈልጋል። በእንግሊዝኛ ክሪስማስ ስንል ክራይስት የሚለው ውስጡ አለበት። ምክንያቱም ያለ ክርስቶስ ገና፣ ያለ ክርስቶስ ልደት፣ ያለ ክርስቶስም ለውጥ ስለማይኖር እንደማለት ነው። ይህን ነገር ለማሳሰብ ወዳለው እድሉ ስለተሰጠኝ አመሰግናለሁ። የተባረከ የተቀደሰ የልደት በዓል ያድርግልን።